ሰላም ጤና ይስጥልኝ፣ የደቡ ሜድ ነው። እንኳን ወደ ደቡ ሜድ በሰላም መጡ። ሳይንስን ከተግባራዊ ጤና ጋር የምናገናኝበትን የደቡ ሜድ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። በሳይንስ የተደገፈ እውነት መምጫ ዛሬ በደረት ላይ ማቃጠል ስሜት፣ ሆድ መነፋት በጋዝ ወይንም ደግሞ በማስገሳት የሚቸገሩ ከሆነ ምኛ መፍትሄዎችን ይዘናል። እንደ ምክር ማለት ነው። እንደ ምክርና መወሰድ ያለባቸውን ግርማ ሁኔታዎች አሬ በኢትዮጵያን ቤት ውስጥ የሚገኙ ንጥረ ነገሮችን በመጠቀም ይህን ችግር እንዴት እንደሚያስታግሱ ተፈጥራዊ የሆነና የተረጋገጡ የቤት ውስጥ መፍትዎችን በጥልቀት እናያለን። እንግዲህ እንደተለመዱ ቻናላችን ላይክ፣ ሰብስክራይብ እና ሼር አድርጉ እንላለን። እናመሰግናለን። እንቀጥል። እንግዲህ ክፍል የጨጓራ ችግር መንስዎች ምንድናቸው? የሚለው መረዳት እንግዲህ ከመታቀም በፊት መረዳቱ ይቀድማል። ጨጓራ ምና ጨጓራችን እንግዲህ ከሰውነት አካሎቻችን ውስጥ ምግብ ለመፍጨት የሚያገለግል አንዱ ክፍል ነው። የጨጓራ ችግር የሚከሰትበት በተለያዩ መንገዶች ቢሆንም እንደ ዋናኝነት ግን ሁለት ክፍል ማየት እንችላለን። ኮመን የሚባሉት ዋናዎቹ መጀመሪያው የአሲድ አለመመጣጠን፣ ሁለተኛ ደግሞ በባክቴሪያ ወይም ደግሞ በተዋሲያን በተለይም በኤች ፓይሎሪ እንግዲህ እነዚህ ሁለ የጠቀስናቸው መንሴዎች የተለያዩ ችግሮችን በጨጓራችን ላይ ሊያስከትሉ ይችላሉ የመጀመሪያው ከፍተኛ ጋዝ ሊኖር ይችላል የሆድ መነፋት እንዲሁም ደግሞ የመፋቅ ስሜት ወይም የመቃር ስሜት ሊኖር ይችላል እነዚህ ያስከትላሉ ዋና ዋናዎቹ መንስኤዎችም እንዲሆኑ ይችላሉ የሚለውን ደግሞ እንቀጥል መጀመሪያው በፍጥነት መብላት በጨጓራ መንስ ሊሆን ይችላል። እንዲሁም ደግሞ ቅመም የበዛባቸው የተጠበሱ ምግቦችን፣ ካርቦናይዝድ የሆኑ መጠጦች፣ ለስላሳ መጠጦች እንደ ኮካ ምሪ እንዳሉት መጠጦች፣ ጭንቀትና እንቅልፍ ማጣት ለምሳሌ አንግዛይቲ እንደ ስትረስ፣ እነዚህ አእምሮ ችግሮች ለዚህ ሊዳርጉ ይችላሉ። ሌላኛው ደግሞ መደበኛ ያልሆነ አመጋገብ ምግብ ሰዓት አሳልፈን የምንመገብ ከሆነ ሰዓት ማንጠብቅለት ከሆነ ጨጓራችን ቁስለት ሊገጥመው ይችላል ማለት ነው፣ በሰዓቱ ካላገኘ ማለት ነው። እንዲሁም ደግሞ ደካማ የአንጀት ባክቴሪያ። ደካማ የአንጀት ባክቴሪያ እንዴት ለጨጓራ መንስኤ ይሆናል ከተባለ በሰውነታችን ውስጥ ጠቃሚ የሆኑ ባክቴሪዎች ይኖራሉ፣ ከእንደገና ደግሞ ጎጂ የሆኑ ባክቴሪዎች ይኖራሉ። እንግዲህ ጠቃሚ ባክቴሪዎቹ በሚጎዱበት ጊዜ ሲዳከሙ ለባክቴሪያ መንስኤ ሊሆን ይችላል ማለት ነው። እነዚህ ለምግብ መፈጨት የሚያገለግሉ ባክቴሪዎች መጠን ማነስ ማለት ነው። እነዚህ ጠቃሚዎች ናቸው ማለት ነው። አንዳንድ ባክቴሪዎች እንዲሁም ደግሞ በኢትዮጵያ በጣም ኮመን የሆኑ በጣም በብዛት ብዙዎች የሚታመሙት ኤች ፓይሎሪ የሚባለው አይነት ባክቴሪያ አይነት ነው። በኢትዮጵያ መንስኤው ማለት እንግዲህ የነዚህ ምልክቶች ምን ይመስላሉ፣ በሰውነታችን ላይ ምን አይነት መንስኤ ሊያሳዩ ይችላሉ ከተባላ የመጀመሪያው የሆድ መነፋት ሊኖር ይችላል። የማቃጠል፣ የሆድ ህመም፣ ማቅለሽለሽ፣ የምግብ ፍላጎት ማጣት፣ ተደጋጋሚ ማቃጠል የማይታወቅ ክብደት መቀነስ ሊኖር ይችላል። መጥፎ የአፍ ጠረን ሊያስከትል ይችላል። እንዲሁም ደግሞ በጨጓራ እብጠት እንዲሁም ደግሞ ቁስለት፣ በተለይም ከምግብ በኋላ ብዙ ጊዜ አለመመጨት፣ ምቾት ማጣት ሊያስከትል ይችላል። በተለይም ከምግብ በኋላ እንደዚህ አይነት ችግሮች የማቃጠል ስሜቶች ሊጀምሩ ይችላሉ። እንግዲህ ይህን ስለ ጨጓራና ቀለል ባለው ቋንቋ ዋናው ነገር ግን ጨጓራ በመድኃኒት ብቻ የሚታከም የምታከም አለመሆኑ በቤት ውስጥ ራሳችን በራሳችን ማከም እንችላለን ማለት ነው። እንግዲህ ክፍል ሁለት ላይ የምናየው ሀይለኛ ቤት ውስጥ መፍትሄዎችን ነው። የመጀመሪያው ዝንጅብልና የማር ድብልቅ መጠቀም። እንግዲህ የማርና የዝንጅብል ድብልቅ እንዴት ይጠቅመናል ከተባለ ዝንጅብል ሆድን የሚያረጋጋና አጋዘን የሚያሳልፍ ተፈጥሮዊ ፀረ ብጠትን የሚቀንስ እንዲሁም ደግሞ የሚያስወግድልን ነው። እንግዲህ ትኩዝ እንጂ ብለን ከታትፈን ወይም ደግሞ ፈጅተን አለበለዛም ቀጥቅጠን ከሻይ አፍልተን ለአስሪካ ኩይተን ቀስቀዝ ካለ በኋላ መጠጣት እንደማለት ነው። ከምግብ በኋላ የምግብ መፈጨትን ያሻሽላል። ሁለተኛ ደረጃ ላይ ደግሞ መጠቀም የምንችሉ በቤት ውስጥ ልንጠቀማቸው ከምንችላቸው የቤት ውስጥ መድኃኒቶች ውስጥ ጤና ዳም፣ ጤና በኢትዮጵያኖች ቤት ውስጥ የማይጠፋ አይነት ቅጠል ነው። ጤና ዳም እንግዲህ ቅጠሎቹን ከሻይ ጋር በማፍላት መጠቀም ይቻላል ማለት ነው። ጤና ዳም ለምን ይጠቅማል ከተባለ ቁርጠትን ለመቀነስ፣ የሆድ ሚዛንን ለመደቀፍ ይጠቅማል። ያም ማለት ጨጓራ በብዛት የሚታመሙ ሰዎች በቁርጠት በጣም ይቸገራሉ፣ ያኛውን ያስታግዛል ማለት ነው። እንግዲህ ከላይ እንዳልነው ይህንንም ለአስር ደቂቃ ልክ እንደማንኛውም እንደ ሻይ አፍልቶ ከሻይ ጋር መጠቀም ማለት ነው። በሶስተኛነት ደረጃ ደግሞ ልንጠቀመው ከምችሎች የፌቶ ፍሬዎች። እንግዲህ የፌቶ ፍሬዎች በፋይበር የበለጸጉ ናቸው። ለዚህም ለአንጀት እንቅስቃሴ እና ለጨጓራ ጋዙን እንዲሁም ደግሞ ይሄ የሚያገሳንን ለማስታገስ ይረዳል ማለት ነው። እንግዲህ የተፈጨውን ፌቶ ሻሻይጋ ከማር ጋር ወይም ደግሞ ሞቅ ካለ ውሃ ጋር ለውሶ ጠዋት ጠዋት በባዶዎች መጠቀም ማለት ነው። እንግዲህ ፌቶ ላይ ለየት የሚያደርገው ከሌሎቹ ፌቶን በምንጠቀምበት ጊዜ በሰውነታችን ውስጥ ያሉ መርዛማ ነገሮችን ወይም ደግሞ ጉበትንም በማገዝ ይታወቃል። መርዝን ከሰውነታችን በማጥራት ወይም ደግሞ ዲቶክሲፋይ በማድረግ ይታወቃል ማለት ነው። ፌቶ አራተኛ ደረጃ እንግዲህ የነጭ ሽንኩርትና የሎሚ ውሃ ነጥሽም ነጭ ሽንኩርት እንደ ኤች ፓይሎሪ ያሉትን ኤች ፓይሎሪ ኮመን ነው ብለናል። ኢትዮጵያ ውስጥ በጣም ብዙዎች የሚታሙት ኤች ፓይሎሪ ነው ብለናል። እንግዲህ የነጭ ሽንኩርትና የሎሚ ውሃን መጠቀም ይህንን ለማስወገድ ይጠቅማል ማለት ነው። እንደ ኤች ፓይሎሪ ያሉ መጥፎ ባክቴሪዎችን ለማስወገድ ይረዳል። አንድ ነጭ ሽንኩርትን በከትፎ ወይም ደግሞ ቅላሎ ከሎሚ ጭማቂ ጋር አንድ ላይ መጠጣት ኤች ፓይሎሪን ለማስወገድ ወይም ደግሞ ኤች ፓይሎሪ የመጣውን የጨጓራ ህመም ለማስወገድ ይጠቅማል ማለት ነው። ሀይለኛ ነው በጣም ምንም እንኳን ነጭ ሽንኩርት ሸታውና ኃይለኛ ቢሆን ግን ነጭ ሽንኩርት ካነሳ ነጭ ሽንኩርት ምንም እንኳን ሸታው ከባድ ቢሆንም ግን ጋዝን ለማስታገስ ወይም ደግሞ ይህ የማክሳት ስሜትን ለማጥፋትና እንዲሁም ደግሞ የጨጓራ ሆዳችን የሚነፋውን ለማስታገስ በጣም ሆነኛ መፍትሄ ነው ማለት ነው። በአምስተኛ ደረጃ እንግዲህ ሙዝ እና የእርጎ ግብል ሙዝ ለሆድ በጣም ቀላል እንዳለ ምግብ ነው። ለአመጋገም በጣም ቀላል ነው። ከእርጎ ጋር ደባልቆ መጠቀም ይኸኛው ደግሞ አሲዱን ለማስወገድ የመነጨውን አሲድ ቤዛዊ ለማድረግ ነው፣ ኒውትራላይዝ ለማድረግ። ይሄ የማቃጠል ስሜትን ለማስወገድ የሙዝና የርጎ ድብልቅ መጠቀም በጣም ጠቃሚ ነው ማለት ነው። እንግዲህ የባክቴሪያውን ሚዛን ለመጠበቅ እንዲሁም ደግሞ በተፈጥሯዊ ጸረ አሲድ ተጽዕኖ ስላለው የሁለቱ ውህድ ሁነኛ ነው ማለት ነው ለጨጓራ በሽታ። ለስድስተኛ ደረጃ እንግዲህ የሞሪንጋ ጠሎች ናቸው፣ ወይም ደግሞ ሽፈራው ጠሎች። እነዚህ ጋር የሽፈራውን ደግሞ ዱቄቱን ከሻይ ጋር ደባልቆ መጠቀም ወይ ደግሞ ከሞከዋ ጋር ከገንፎ ጋር ወይም ደግሞ ከሻይ ጋር ቀላቅሎ መጠቀም፣ ይህ ጨጓራ ለማስታገስ ይጠቅማል። ይሄ ለምን ይጠቅማል ከተባለ ለየት የሚያደርገው ከሌሎቹ የምግብ መፈጨት ቶሎ ምግብ እንዲፈጭ እና ሰውነታችን ውስጥ አብዞርብ እንዲደረግ ሁነኛ ነው ማለት ነው። በሰባተኛነት ደረጃ እንግዲህ አጅ ወይን የሚባለው ደግሞ በአማርኛ ይሄ የነጭ አዝሙድ ብለምንጠራው ነው ይሄ ነው አጅዋ። እንግዲህ ጋዝን ለማስወገድ የምግብ አለመፈጨትን ለማስታገስ፣ እንዲሁም ደግሞ ለየት የሚያደርገው ይሄ ከሌሎቹ በውስጡ የአይቮ አይቪክ የተባለ ቅመም በውስጡ አለው። ይህም ከውሃ ጋር ቀላቅሎ ሞቅ ካለ ውሃ ጋር ቀላቅሎ አንድ ላይ መጠጣት ሁነኛ መፍትሄ ነው ማለት ነው። መርሳት የሌለብን እነዚህ ሁሉ ከላይ የጠቀስናቸው ነገሮች አዘውትረን ማንጠቀማቸው ከሆነ ምንም አይነት ለውጥ አመጡም። ግን አዘውትረን ምንጠቀማቸው ከሆነ እንደ ላይፍ ስታይል የምንጠቀምባቸው ከሆነ ጨጓራ ህመምን ያስወግዱልናል ማለት ነው። እንግዲህ የአኗኗር ዘይቤ መቀየር ነው። እንግዲህ በተጨማሪ ደግሞ ጨጓራችንን ጤናማ ለማድረግ ከተፈለገ በየዕለቱ ትናንሽ መመገብ፣ በአንድ ጊዜ ትናንሽ መመገብ፣ ከነገዳ ደግሞ የእግር ጉዞ ለ15 ደቂቃ ማድረግ በግራ በኩል መተኛት፣ ጭንቀት ካለን ጭንቀት ማስወገድ፣ ያተነፋፈስ ስርዓትን የሚያስተካክሉ ስፖርቶችን በተለይም እንደ ዮጋ ያሉት ኤክሰርሳይዝ ማድረግ፣ ሞቅ ያለ ውሃን መጠጣት፣ ብዙ ምግብ ከበላን በኋላ ትንሽ ሞቅ ያለች ውሃ መጠጣት፣ እንዲሁም ደግሞ የሶዳ መጠጦችን ማስወገድ፣ እነዚህ ካርቦናይዝ የሆኑ መጠጦችን ማስወገድ። እንግዲህ ይህ ቪዲዮ ጠቃሚ ሆነው ካገኙት ደቡ ሜድ ላይ ሰብስክራይብ ሼር በማድረግ አክባበሩ እንላለን። እንዲሁም ደግሞ ለየት ያለ ነገር ካለ ኮመንት ላይ አስቀምጡ እንላለን። መልካም ጊዜ። ደቡ ሜድ እናመሰግናለን።